እንደምን አደራችሁ ክቡራን ተመልካቾቻችን፣ ከአዲስ ቀን ወደ ስፖርት መረጃዎቻችን አልፈናል። በቀዳሚነት የምንመለከተው ደግሞ የመን ላይ ኢትዮጵያ ጨዋታዎች ይሆናል። በጅም አስተናጋጅነት የመን ላይ ኢትዮጵያ ጨዋታዎች እየተከናወኑ ይገኛሉ። በትናንትናው እለትም በእግር ኳስ ውድድሮች ቀጥለው ተከናውኗል። ወደ ግማሽ ፍጻሜ ያመሩ ወይም ደግሞ ለግማሽ ፍጻሜ የደረሱ ክለቦችም ክልሎችም ተለይተው ታውቋል። ከእነኝም መካከል ጋምቤላ፣ ሲዳማ እንዲሁም ኦሮሚያና ደቡብ ኢትዮጵያ ክልል ወደ ግማሽ ፍጻሜ መቀላቀላቸውን አረጋግጧል። በወንዶች በተከወነው የሩብ ፍጻሜ ጨዋታ ሶማሌ ክልል ከሲዳማ ክልል ተገናኝተው ሁለት አቻ በሆነ ውጤት መራግብሩ ግብሩ ከተጠናቀቀ በኋላ በመለያ ምት ሲዳማ ክልል ጨዋታውን አምስት ለአራት በማሸነፍ ግማሽ ፍጻሜውን መቀላቀል ችሏል። ከዛ ውጭ ትግራይ ክልል ከኦሮሚያ ክልል ያገናኘው መርሃ ግብር ኦሮሚያ ክልል 3 ለ1 በሆነ ውጤት በማሸነፍ ግማሽ ፍጻሜ ደርሷል። ሌላኛው ጨዋታ ጋምቤላ ከቤኒሻንጉል ክልል ያገናኘ ጨዋታ ነው። ጋምቤላ በመለያ ምት አሸንፏል። ሙሉ 90 ደቂቃ 0 ለ0 ተጠናቆ በተሰጠው መለያ ምት 3 ለ1 በሆነ ውጤት ጋምቤላ አሸንፏል። በቀጣይ በነገው ለት ደቡብ ኢትዮጵያ ክልል ከጋምቤላ ቀን 7 ሰዓት ላይ የግማሽ ፍጻሜ ጨዋታቸውን ያደርጋሉ። ኦሮሚያ ክልል ከሲዳማ ቀን 9 ሰዓት ላይ የግማሽ ፍጻሜ ጨዋታ ያደርጉና ፍጻሜዎቹ ተለይተው ይታወቃሉ ተብሎ ይጠበቃል። በሴቶችም እንዲሁ ግማሽ ፍጻሜን የተቀላቀሉና በግማሽ ፍጻሜ የተገናኙ ክልሎች ታውቋል። በሁለት ምድብ ተከፍሎ ሲከናወን በቆየው የምድብ አንድ ኦሮሚያ ክልል በበላይነት አጠናቋል። ሁለቱንም ጨዋታዎችን በማሸነፍ አማራ ክልል ጋር የግማሽ ፍጻሜ ጨዋታውን ያደርጋል። ትግራይ ክልል ከደቡብ ኢትዮጵያ ክልልም የሚያከናውኑት የግማሽ ፍጻሜ በነገው እለት በሴቶቹም ረፋድ 3 ሰዓት እና 5 ሰዓት ላይ ይደረጋል። በአትሌቲክስም እንዲሁ ውድድሮች ቀጥለው ተከናውኗል። በሴቶች በወንዶችም እንዲሁ የፍጻሜ ውድድሮች ሲደረጉ ነበር። ትናንትና በተለይ በወንዶች 5000 ሜትር የተከወነ ውድድር በትግራይ ክልል አሸናፊዎች ተጠናቋል። በዚህ በ5000 ሜትር በሪዩ ተስፋይ ቀዳሚ ሆኖ አጠናቋል። ከዛ ውጪ በሪዩ ባይራ ደግሞ ሁለተኛ ደረጃን ይዞ አጠናቋል። ከትግራይ ድሪባ ጂሎ ደግሞ ከኦሮሚያ የናስ ሜዳሊያን ያሳካ አትሌት ነው። በ10 ሺ ሜትር እርምጃ በሁለቱም ጾታ ተደርጓል። በዚህ ርቀት ደግሞ የአዲስ አበባ ከተማ አስተዳደር በሁለቱም ጾታ የወርቅና የብር አሸንፏል። በወንዶችም ከ1 እስከ 2 በሴቶችም ከ1 እስከ 2 በሆነ ውጤት የአዲስ አበባ ከተማ አስተዳደር በበላይነት ያጠናቀቀበት ነው። በባል ስፖርቶችም በተመሳሳይ የአዲስ አበባ ከተማ አስተዳደር በበላይነት ማጠናቀቁ የሚታወቅ ነው። ትናንትና ሌሎች የማጣሪያና ና ጭር ርቀት ደግሞ የፍጻሜ ውድድሮችን በዚሁ በመላ ኢትዮጵያ ሲከናወን ቆይቷል። ዛሬም በተለያዩ ውድድሮች የፍጻሜና የግማሽ ፍጻሜ ውድድሮችም ይከናወኑበታል ተብሎ ነው የሚጠበቀው። የፊታችን ሰኔ 19 ደግሞ ፍጻሜውን በዚሁ በጅማ ከተማ የሚያደርግ ይሆናል። ወደ ሌላኛው የሀገር ውስጥ መረጃችን ስናልፍ ደግሞ የ2017 የኢትዮጵያ ፕሪሚየር ሊግ የወንዶች ውድድር ፍጻሜውን ለማግኘት ተቃርበዋል። የመጨረሻ ሳምንት ምራ ግብሮች በትናንትናው እለት መከናወን ወን ጀምሯል። በዚህም ደግሞ አስቀድሞ ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ ያከናወኑ ጨዋታ አራት ግቦችን አስተናግደው ሁለታቻ ፍጻሜውን አግኝቷል። ምሽት ላይም ቅዱስ ጊዮርጊስ ከመቻል ያደረጉ ጨዋታ ባቻ ውጤት ነው ፍጻሜውን ማግኘት የቻለው። አስቀድሞ ኢትዮጵያ ቡና በሊጉ ሁለተኛ ደረጃን ይዞ ማጠናቀቁ ይታወቃል። ትናንትና ግን ባከናውኖ ጨዋታ ሲመራ ቆይቶ አንድ ለባዶ ወደ ሁለት ለአንድ መሪነት ተሻግሮ በመጨረሻ ኢትዮጵያ ንግድ ባንክ ሁለት አቻ በሆነ ውጤት ጨዋታውን ማጠናቀቅ ችሏል። በዚህ መርሃ ግብር ላይ ለኢትዮጵያ ንግድ ባንክ አስቀድሞ ኪቲካ ጅማ ጨዋታው በተጀመረ በሁለተኛው ደቂቃ ነበር ቀዳሚውን ግብ ማስቆጠር የቻለው። ከዛ በኋላ ወልደ አማኑኤልና እስራኤል ሸጎሌ 31ና 37ኛው ደቂቃ ላይ ኢትዮጵያ ቡናን የአቻና መሪ ማድረግ ችለው ነበር። ሆኖም 76ኛው ደቂቃ ላይ ዮሀንስ ክዳኔ ለኢትዮጵያ ንግድ ባንክ ኒያቻነት ግብን አስገኝተዋል። ውጤቱም ተከትሎም በዚህ በኢትዮጵያ ፕሪሚየር ሊግ እስካሁን በተከወኑ ምህራ ግብሮች ኢትዮጵያ ቡና የአመቱን ውድድር ሲያጠናቀቅ ነጥቡንም ከፍ በማድረግ ነው። ክለቡ 60 ነጥቦችን ይዞ ሁለተኛ ደረጃን ይዞ ማጠናቀቁን አረጋግጧል። ከዛ ውጪ ደግሞ ኢትዮጵያ ንግድ ባንክ አሁን በ44 ነጥብ 10ኛ ደረጃ ላይ ይገኛል። የሌሎች ክለቦች ውጤት ይጠበቃል። ኢትዮጵያ ንግድ ባንክ በአመቱ በምን ደረጃ ይዞ አጠናቀቀ የሚለውን በቀጣይ የሌሎች ክለቦች ውጤቶች የሚጠበቅ ይሆናል። ከዛ ባሻገር ምሽት ላይ ተከውነው የቅዱስ ጊዮርጊስና የመቻል ጨዋታ አንድ አቻ ፍጻሜውን አግኝቷል። አስቻሉ ታምነ 34ተኛው ደቂቃ ላይ ባስቆጠራት ግብ መቻል አንድ ለባዶ ሲመራ ቆይተዋል። 90 ደቂቃ በዚህ ውጤት ተጠናቆ በተሰጠው ተጨማሪ ደቂቃዎች ውስጥ ግን ዘጠና ሲደመር አስር ላይ ቅዱስ ጊዮርጊስ የአቻነት ግብን አግኝቷል። በዚህ ሰዓት ደግሞ ፍጹም አለሙ የአቻነት ግብን ለቅዱስ ጊዮርጊስ ማስገኘት ችሏል። ውጤቱን ተከትሎም ቅዱስ ጊዮርጊስ እስካሁን በተከወኑ በአመቱ ጨዋታዎች ማለት ነው በሙሉ በሙሉ መርሃ ግብሮች 46 ነጥቦችን ይዞ ሰባተኛ ደረጃ ላይ ይገኛል። ነገር ግን በዚህ ስፍራ ይዞ አያጠናቀቅም። የሌሎች ክለቦች ጨዋታ የሚጠበቅ ይሆናል። በተመሳሳይ መቻልም በ45 ነጥብ 8ኛ ደረጃ ላይ ይገኛል። ዛሬ ጨዋታዎቹ ቀጥለው ይከናወናሉ። ድሬዳዋ ከተማ ከወላይታ ዲቻ የሚያደርጉት ጨዋታ ቀን 9 ሰዓት ላይ ይደረጋል። በ35ኛው ሳምንት ድሬዳዋ ከተማ በሊጉ መቆየቱን ማረጋገጡን እናስታውሳለን። ነገር ግን አሁን በተወሰነ መልኩ የደረጃ ለውጥ ለማድረግ መራግብሩን ያደርጋል። ወላይታ ዲቻም የደረጃ ለውጥ ለማድረግ ዛሬ ቀን ዘጠኝ ሰዓት ከድሬዳዋ ይጫወታል። በ45 ነጥብ ዘጠነኛ ደረጃ ላይ ይገኛል። ወላይታ ዲቻ ዛሬ ድል ከቀናው ነጥቡን 48 በማድረስ ወደ ስድስተኛ ደረጃ ከፍ የማለት እድል አለው። ድሬዳዋም ካሸነፈ ነጥቡን 46 በማድረስ ከስምንተኛ ከፍ ይላል። የሌሎች ክለቦች ውጤት እንዳለ ሆኖ ከዛ ውጪ ዛሬ ሀዲያ አውሳና ከአርባ ምንጭ ከተማም የሚያደርጉ ጨዋታ ይጠበቃል። ሀዲያ ውሳና በ47 ነጥብ ስድስተኛ ነው። ዛሬ ካሸነፈ ነጥቡን አምሳ ያደርስና ከፍ ይላል እስከ አራተኛ አምስተኛ ከዛው አርባ ምንጭም ደረጃውን የሚያሻሽልበት ነው። ከዚህ ሁሉ ግን ነገ የሚደረግ መርሃ ግብር ይጠበቃል። ምክንያቱም ፋሲል ከነማ ከሲዳማ ቡና የሚያደርጉ ጨዋታ አለ። ፋሲል ከነማ በተወሰነ መልኩ የወራጅነት ስጋት የነበረበት ክለብ መሆኑ ይታወቃል። አዳማ ከተማና ከሀዋሳ ከተማ የሚያደርጉት ግን በትልቅ ደረጃ የሚጠበቅ ጨዋታ ነው። አዳማ በሰፊ የግብ ልዩነት አሸንፎ በሊጉ ለመቆየት የሌሎች ክለቦችን ውጤትም የሚጠባበቅ ክለብ ነው። ኢትዮ ኤሌክትሪክ መቀለ ሰባ እንደርታ በሳምንት ደግሞ የሚደረግ ሌላኛው ተጠባቂ ጨዋታ ነው። ረቡዕ ዕለት ምሽት 12 ሰዓት ላይ ይህንን ጨዋታቸውን ያደርጋሉ። ወደ ሌሎች የውጭ መረጃዎቻችን ደግሞ እናልፋለን። የዓለም ክለቦች ዋንጫ ሌሊቱን ሲከናወን ቆይተዋል። ሪያል ማድሪድ የምድቡን የመጀመሪያ ጨዋታ የምድቡን የመጀመሪያ ሶስት ነጥቡን አሳግቷል ትናንትና የዣቪ አሎንሶ ቡድን ከሜክሲኮ ክለብ ፓቹካ ነበር ምሽት ላይ ጨዋታውን ያደረገው ሶስትና አንድ በሆነ ውጤትም አሸንፏል አስቀድሞ ገና ጨዋታው በተጀመረ በሰባተኛው ደቂቃ ላይ አሎንሶ በቀይ ካርድ አሴንሲዮ በቀይ ካርድ ከሜዳ ወጥቶ ነበር። ራውል አሴንሲዮ ወጣቱ የተከላካይ ስፍራ ተጫዋች ሰለሞን ራንደን ላይ በሰራው ጥፋት ምክንያት ነገር ግን በሰባተኛው ደቂቃ ላይ በጎድሎ መራግብሩ ለማጠናቀቅ ቢገደድም ሪያል ማድሪድ ቤሊንጋም 35 አርዳ ጉለር 43ኛውና ቫልቬርዴ የሰባኛው ደቂቃ ላይ ባስቆጠሩት ግቦች ሶስት ለአንድ በሆነ ውጤት በማሸነፍ የምድቡን የመጀመሪያ የሶስት ነጥብ አሳክተዋል። በዚህ ጨዋታ ላይ ፓቹካ በርካታ የግብድሎችን የፈጠረበት ነበር። በጥቅሉ ከ25 በላይ ሙከራዎችን አድርጓል። እነ ሰለሞን ራንዳን የቀድሞ የዌስት ብሮሚች በእንግሊዝ ፕሪሚየር ሊግ የሚታወቀው አጥቂ ስፍራ ተጫዋች የተገኙትን አጋጣሚዎችን እድሎችን ባለመጠቀማቸው ብቻ ነው እንጂ ሪያል ማድሪድም ከመጀመሪያው የምድብ ጨዋታ ትናንትና በሁለተኛው ከፍተኛ ጫና ተፈጥሮበት ነበር። ሆኖም ግን ፓቹካ እድሉን መጠቀም ባለመቻሉ ሪያል ማድሪድ የተገኙትን ጥቂት እድሎችን በመጠቀም ወደ ግብነት ቀይሮ ሶስት ለአንድ ድል አድርጓል። በቀጣይም የመጨረሻ ጨዋታውን በአቻ ውጤት አሊያም ካሸነፈ ከምድቡ ማለፉን የሚያረጋግጥበት ነው። ከሰባ ሺ በላይ ተመልካቾች የታደሙበት በርካታ ተመልካቾችም ሜዳ ውስጥ የተገኙበት ሌላኛው ጨዋታ መሆኑን ማንሳት ይቻላል። በምድቦ የተደረገው ሌላኛውን ጨዋታ ስንመለከት ሬድ ቡል ሳልዝበርግ ከአልሂላል ያደረጉ ጨዋታ ነበረ። አልሂላል ከሪያል ማድሪድ የአቻ ውጤት ማስመዝገባቸው ይታወቃል። ሳልስበርግ ደግሞ ፓቹካን በመጀመሪያ ጨዋታው ማሸነፉን እናስታውሳለን። ትናንትና ግን የአቻ ውጤትን አስመዝግቧል። አልሂላል ለሁለተኛ ተከታታይ ጊዜ የአቻ ሳልዝበርግ ደግሞ ከሪያል ማድሪድ ጋር እኩል አራት ነጥቦችን ይዞ ሁለተኛ ደረጃ ላይ የተቀመጠበት ነው። በቀጣይ በምድብ ሶስተኛ የመጨረሻ ጨዋታ ሪያል ማድሪድ ከሳልዝበርግ ይገናኛሉ። አሸናፊው በቀጥታ ወደ ቀጣይ ዙር ያልፋል። አልሂላል ምናልባት በቀጣይ ፓቹካን አሸንፎ ሳልስበርግ ሽንፈት የሚያስተናግድ ከሆነ ግን አልሂላል ምንም እንኳን አሁን ሁለት ነጥቦችን ቢይዝም በቀጣይ በአምስት ነጥብ በአንድ ነጥብ ከፍ ብሎ ከሳልስበርግ ወደ ቀጣይ ዙር ማለፉን የሚያረጋግጥ ይሆናል። ትናንትና ዜሮ ሮ ለዜሮ በሆነ ውጤት ጨዋታቸውን አጠናቋል። ሌላኛው የመጨረሻ የምድብ ጨዋታ የነበረው የማንቸስተር ሲቲና የአልኤን እንዲሁም ጁቬንቱስ ያከናውኑ ጨዋታዎች ናቸው። ማንቸስተር ሲቲ ወደ 12 ሰዓት አካባቢ የተጠናቀቀው ዛሬ ማለዳ ጨዋታ ስድስት ለ ዜሮ በሆነ ውጤት የዩናይትድ አረብ ኤሚሬትሱን ክለብ አልኤንን ማሸነፍ ችሏል። ስድስት ለ ዜሮ ድል ሲቀናውም ጎንድ ውሀን ስምንተኛው ደቂቃ ላይ ግሩም ግብ አስቆጥሯል። ሰባ ሶስተኛውም ሁለተኛ ግብን አክለዋል። ከዛ ውጪ ኤቺቬሬ በጣም ድቅ ግብ ነበረ ከቅጣት መት ማስቆጠር የቻለው ወጣቱ የፊት መስመር ተጫዋች። ሀያ ሰባተኛው ደቂቃ ላይ ኤርሊንግ ሃላንድ በፍጹም ቅጣት መት፣ አርባ አምስት ሲደመር አራት ላይ ከዛ ውጪ ቦብ ና ራያን ቼርኪ ደግሞ የመጀመሪያ ግቡን ያስቆጠረ ነው ከቅናት በፊት ማንቸስተር ሲቲ መቀላቀሉ ይታወቃል። ፈረንሳዊ ተጫዋች ትናንትና የመጀመሪያ ግቡን አስቆጥሯል። በርካታ ልውጦችን አድርጎ ነበር ፔፕ ጋርዲላ። ከመጀመሪያው ጨዋታ ወደ ሜዳ መግባት የቻለው በርናንዶ ሲልቫ የመጀመሪያ ዋና አንበል መሆኑ ከተረጋገጠ በኋላ ቡድኑን በአንበልነት እየመራ ወደ ሜዳ ገብቷል። በዚህም አል አይንን 6 ለ ዜሮ በሆነ ውጤት በማሸነፍ ማንቸስተር ሲቲ ምድቡን በሁለተኝነት እየመራ ወደ ቀጣይ ዙር ማለፉን አረጋግጧል። ሌላኛው ጨዋታ ዩቬንቱስ ከዋይዳድ ካዛብላንካ ያደርጉት መርሃግብር ነው። ዋይዳድ ካዛብላንካ በተደጋጋሚ አፍሪካ ወክሎ በዚህ መድረክ የተሳተፈ ክለብ ነው። ትናንትና በዩቬንቱስ ምሽት ላይ በተደረገ ጨዋታ አራት ለአንድ በሆነ ውጤት ተሸንፎ ከውድድሩ መሰናበቱን አረጋግጧል። ዋይዳድ ካዛብላንካ ነገር ግን የክለቡ ደጋፊዎች እጅግ በአማረ መልኩ ስቴዲየሙን ሲያሞቁት እንደነበረ ተመልክተናል። በተለይ አንድ ግብ ካስቆጠሩ በኋላ ሜዳ ውስጥ የነበረው የተመልካቾች የደጋፊዎች ድባብ የዋይዳድ ካዛብላንካ እጅግ ትልቅ ድባብ የፈጠሩበት ነበር ና አስደሳች መርሃ ግብር ነበር ማለት ይቻላል። በደጋፊዎች ረገድ ነገር ግን ክለቡ ከዚህ መድረክ መሰናበቱን አረጋግጠዋል። በሆቴሌ ስድስተኛው ደቂቃ በራሱ ላይ ግብ አስቆጥሮ ዩቬንቱስ ቀዳሚ ሆኗል። ይልዲስ ግን እጅግ አስደናቂ ግቦችን በማስቆጠር ለዩቬንቱስ ወሳኝነቱን አሳይተዋል። ሁለት ግቦችን 16ና 69ኛው ደቂቃ ላይ ዱሳን ፍላሆቪች ደግሞ 94ኛው ላይ በፍጹም ቅጣት ምት ሌላኛዋን አራተኛ ግብን አስቆጥሯል። ዩቬንቱስ በዚህ በክለቦች የዓለም ዋንጫ በርካታ ግቦችን በማስቆጠር ነው ሁለቱንም ጨዋታዎችን ማሸነፍ የቻለው። በዚህም በግብ ክፍያ ከማንቸስተር ሲቲ በልጦ ወደ ቀጣይ ዙር ማለፉን አረጋግጧል። አንድ ቀሪ ጨዋታ እየቀረው፣ ቀሪ ጨዋታውን ደግሞ ከዚህ ከማንቸስተር ሲቲ ጋር ያደርጋል። ስለዚህ አሸናፊው የምድቡ መሪ ሆኖ ወደ ቀጣይ ዙር ማለፉን ያረጋግጣል። ነገር ግን ከወዲው ሲቲና ጁቬንቱስ ወደ ቀጣይ ዙር ማለፋቸውን አረጋግጧል። በምድብ ሶስት ግን የሚያደርጉት በምድቡ የሚያደርጉት የምድብ ሶስተኛ ጨዋታ የሚጠበቅ ይሆናል። ዛሬ ቀጥሎ ይከናወናሉ የዚህ የክለቦች የዓለም ዋንጫ ጨዋታዎች ከነኝ መካከል በምድብ አንድና ሁለት የሚደረጉ ጨዋታዎች ይጠበቃል። አትሌቲኮ ዲ ማድሪድ ከብራዚሉ ክለብ ባቶ ፎጎ የሚያደርገው ጨዋታ ይጠበቃል። ባቶ ፎጎ ይህንን ምድብ እየመራ ይገኛል በስድስት ነጥብ አትሌቲኮ በምድቡ ተከታዩን ስፍራ ይዞ ይገኛል፣ ከፓርስ ንጀርመን ጋር ስለዚህ ዛሬ ምሽት ትልቅ ጨዋታ ያደርጋሉ። ቦታፎጎ ይህንን ጨዋታ ካሸነፈ በቀጥታ ማለፉን ያረጋግጣል። ያቻ ውጤትም በቂው ነው። አትሌቲኮ ማድሪድ ለማሸነፍ ግን ግዴታው ይሆናል ወደ ቀጣይ ዙርም ለማለፍ። ከዛ ውጭ ፓርስ ንጀርማም ከሌላኛው ከአሜሪካው ክለብ ሲያትል ሳውንደርስ ጋር ምራግብሩን ያደርጋል። ፓርሲ ጀርማ የመጀመሪያ ጨዋታውን አትሌቲኮ ላይ አራት ለዜሮ ካሸነፈ በኋላ ቦታ ፎጎ አንድ ለዜሮ በሆነ ውጤት መሸነፉ ይታወቃል ከቀናት በፊት። ስለዚህ ያቻ ውጤትና ማሸነፍም ከዚሁ ክለብ የሚጠበቅ ይሆናል። ዩስ ኢንሪኬ የመጀመሪያ ሻምፒዮንስ ሊግ ካሳኩ በኋላ በዚህ በአለም ክለቦች ዋንጫ ይህንን ለማድረግ ከጫፍ የደረሱም ይሆናል ተብሎ ነው የሚጠበቀው። ቦታ ፎጎ ስድስት ነጥብ ባለው ፓርሲን ጀርመንና አትሌቲኮ ማድሪድ በተመሳሳይ ከዚህ ውጭ በምድብ አንድ ተጠባቂ ጨዋታዎች ይደረጋሉ። ኢንተር ሚያሚ ዛሬ ጨዋታውን ያደርጋል ዛሬ ስፖንሰር ሳተላይ የሚደረግ ጨዋታ ነው። ከፓልሜራስ ጋር ከዛ ውጭ ግን የነአትሌቲኮ የነፓሪስ ሰንጀርማ ምሽት አራት ሰዓት ላይ ይደረጋል። ቀጥሎ በምድብ አንድ ፖርቶ ከአልሃሊ ለሊት 10 ሰዓት ላይ ጨዋታቸውን ያደርጋሉ። ኢንተር ሚያሚ ከብራዚሉ ፓልሜራስ ጋር የሚያደርጉት ጨዋታ እንዲሁ ይጠበቃል። ፓልሜራስ የምድቡ መሪ መሆኑ ይታወቃል። እኩል አራት ነጥቦችን ይዘዋል ከኢንተር ሚያሚ ጋር ስለዚህ ሁለቱም ወደ ቀጣይ ዙር ለማለፍ ምንም እንኳን የሚቸገሩ ቡድን ባይሆኑም የምድቡ መሪ ሆኖ ለማለፍ ዛሬ የምድብ የመጨረሻ ጨዋታቸውን የሚያከናውኑ ይሆናል። ሊዮኔል አንድሬስ ሜሲም ልክ እንደ ምድብ ሁለተኛ ጨዋታ ዛሬ በትልቅ ደረጃ የሚጠበቅ ተጫዋች ነው። ወደ ሌላኛው መረጃችን ደግሞ እናልፋለን። ከ21 አመት በታች የአውሮፓ ዋንጫ ጨዋታዎች እየተከናወኑ ይገኛሉ። ትናንትና የሩብ ፍጻሜ ጨዋታዎች ሲደረጉ ፈረንሳይ እንዲሁም ጀርመን ወደ ግማሽ ፍጻሜ መቀላቀላቸውን አረጋግጧል። ለሶስት ለሁለት ሶስት ለሁለት በሆነ ውጤት ነው ሁለቱም ሀገራት ማሸነፍ የቻሉት። በተለይ የጀርመንና የጣሊያን ጨዋታ እጅግ ሳቢ ነበረ። ጀርመን ሶስት ለሁለት በሆነ ውጤት አሸንፋለች። በጨዋታው ኮሊዮሾና አምብሩ ሲሆን ለጣሊያን ብሔራዊ ቡድን ግቦችን አስቆጥረዋል። ከዛ ውጭ ዋልትማዲና ዊፐር ሁለት ግቦችን በማስቆጠር ሁለታቸው በሆነ ውጤት ነበረ። ሙሉ ዘጠና ደቂቃ የተጠናቀቀው አስቀድሞ ሰማንያና ዘጠናኛው ደቂቃ ላይ በቀይ ካርድ ሁለት ተጫዋቾች ከሜዳ ወጥተዋል ጆንቶና ዛኖቲ ከሜዳ ከወጡ በኋላም 30 ደቂቃዎችን የጣሊያን ብሔራዊ ቡድን በሁለት ተጫዋቾች ጎድሎ ሁለት ተጫዋቾች ሜዳ ውስጥ ሲንቀሳቀስ ቆይቷል። ነገር ግን 117ኛው ደቂቃ ላይ በጀርመን በኩል ሮሂል ያስቆጠራት ግብ የጀርመን ብሔራዊ ቡድን ለግማሽ ፍጻሜ እንዲዘልቅ ምክንያት ሆኗል። በቀጣይ የጀርመን ብሔራዊ ቡድን ከፈረንሳይ ጋር የግማሽ ፍጻሜ ጨዋታቸውን የሚያከናውኑ ይሆናል። በዚሁ የ ፈረንሳይ ብሔራዊ ቡድን ዴንማርክን ሶስት ለ ሁለት በሆነ ውጤት አሸንፋለች። ሲሴ ሜርሊን ና ማቲያስ ቴል የቶትናሙ ተጫዋች የአሸናፊነት ግቦችን አስቆጥሯል። ዴንማርክ እስከ 85ኛው ደቂቃ ወደ ቀጣይ ግማሽ ፍጻሜ የመቀላቀል እድል ነበራት። ነገር ግን ከዛ በኋላ ፈረንሳይ በጥሩ አቅም ይህንን ጨዋታ ማሸነፍ ችላለች። ኒዘርላንድስ ከእንግሊዝም በተመሳሳይ በግማሽ ፍጻሜው የሚገናኙ ይሆናል። ወደ አጫጭር ጉዳዮቻችን ደግሞ እናልፋለን። ትናንትና በአልጄሪያ ሊግ የመጨረሻ ሳምንት ጨዋታ በሻምፒዮኑ ኤምሲ አልጄርስ እና በሌላኛው ክለብ መካከል ሲደረግ ነበር። ጨዋታው ሲጠናቀቅም ደጋፊዎች ላይ ከፍተኛ ጉዳት ደርሷል። በዚህም ሶስት ደጋፊዎች ህይወታቸው ስለማለፉ ተገልጿል። በተለይም ደግሞ ስቴዲየሙ የመደርመስ አደጋ ስለገጠመው ሶስት ደጋፊዎች ህይወታቸው ሲያልፍ ከሰባ በላይ ደጋፊዎች ደግሞ ወደ ተለያዩ ሶስት ሆስፒታሎች በማቅናት ሕክምና ሲከታተሉ እንዲከታተሉ መደረጉ ነው የተገለጸው። ከፍተኛ የሆነ የመደርመስ አደጋ ነው ያጋጠመው። ክለቡ የዋንጫ ስነስርዓትም ያደርግ ነበረ ነገር ግን በዚህ ክስተት ምክንያት የዋንጫው ስነ ስርዓት ወደ ሌላ ጊዜ እንዲራዘም ተደርጓል። ሶስቱ ወዲያው ህይወታቸው ሲያልፍ፣ ሌሎች ደግሞ ክትትል እየተደረገላቸው እንደሆነ የሀገሪቱ የጤና ሚኒስትር በትናንትናው ዕለት ይፋ አድርጓል። ወደ ሴርቪ ጉዳይ ደግሞ እናልፋለን። ትናንትና በሳምፕ ዶሪያ ና በሳሌርኒታና መካከል በሴሪቢ ለመቆየት የሚደረግ የጥሎ ማለፍ ጨዋታ ነበረ። አስቀድሞ ሳሌርኒታና የመጀመሪያ ጨዋታውን ድል ማድረጉ ይታወቃል። ትናንትናም ሶስት ለባዶ ሲመራ ሁለት ለባዶ ሶስት ለባዶ ሲመራ ቆይቶ በመጨረሻም የሳሌርኒታና ደጋፊዎች ተጫዋቾቻቸውን በመቃወም ተቀጣጣይ ጭሶችን እንዲሁም ደግሞ መቀመጫቸውን በመንቀል ወደ ስቴዲየም እየወረወሩ ጨዋታው እንዳይቀጥል አድርጓል። የዕለቱ ዳኛ ወደ መልበሻ ክፍል ተጫዋቾች እንዲገቡ ካደረጉ በኋላ አስር ደቂቃዎችን ቆይተው ጨዋታው ለማስቀጠል ከስልሳ ዘጠነኛው ደቂቃ በኋላ ነበር የተቋረጠው። ለማስቀጠል ጥረት ቢያደርጉም ዳግም የሳለን ሁኔታና ደጋፊዎች ይህንን ድርጊታቸውን ማቆም ባለመቻላቸው ጨዋታው እንዲቋረጥ ተደርጓል። ነገር ግን በድምር ውጤት አሁን ሳምፕዶሪያ የሴሪው አሸናፊ ባለታሪክ ክለብ በሊጉ በሴሪ ቢ ለመቆየት እድሉ የሰፋ ነው። ትናንትናም ሁለት ለባዶ እስከ ሶስት ለባዶ ሲመራ ቆይቷል። ስለዚህ በቀጣይ ደግሞ ከስልሳዎቹ በኋላ የሚኖሩ ደቂቃዎች ይደረጋሉ ተብሎ ይጠበቃል። በመጨረሻ የምናነሳ ጉዳይ የፖል ፖግባ ነው። ፖል ፖግባ ወደ ማርሴይ ለማቅናት እየተቃረበ እንደሚገኝ እየተገለጸ ይገኛል ከሰሞኑ ተጫዋቹ የሁለት ዓመት ኮንትራት ከማርሴይ እንደቀረበለት ከሞናኮ እንደቀረበለት ይታወቃል ይቅርታ እንግዲህ ፖል ፖግባም ትናንትና በሰጠው ቃለ መጠይቅ አሁን ወደ እግር ኳስ ለመመለስ እጅጉኑ ተቃርቤ ያለሁ የሚል አስተያየቱን ሰጥቷል ከክለብ ጋርም እየተነጋገረ እንደሚገኝ አሳውቋል የትኛው ክለብ እንደሆነ አልገለጸም ፖል ፖግባ ነገር ግን ሞናኮ ተጫዋቹ ለማስፈረም የሁለት ዓመት ኮንትራት እንዳቀረበለት ይታወቃል። ከስምምነትም እንደደረሱ እየተገለጸ ይገኛል። ስለዚህ በቅርብ ቀናት ውስጥ ፖል ፖግባ ፖግባ ፊርማውን ከወረቀት ካኖረ በኋላ በይፋ ከበርካታ ጊዜያቶች በኋላ ወደ እግር ኳስ ይመለሳል ተብሎ ነው የሚጠበቀው። በዶፒንግ ምክንያት አበረታች ንጥረ ነገር ተጠቅሟል በሚል የአራት አመት እገዳ ተጥሎበት እንደነበር ይታወቃል። ነገር ግን የ18 ወራት እገዳ ብቻ እንዲያስተናግድ አድርጎታል። ሆነ ብሎ ይህንን አበረታች ንጥረ ነገር አልተጠቀመም በሚል ይህንን እገዳውን 18 ወራቱን ካጠናቀቀ በኋላ ደግሞ ልምምዱን ሲያደርግ ቆይተዋል። በግል ደረጃ አሁን ወደ ሞናኮ ያቀናል ተብሎ ይጠበቃል። ከአዲስ ቀን ስፖርት መረጃዎቻችን በዚሁ ተጠናቀቁ። መልካም ጊዜ ይሆንላችሁ።